እንጂ ተጣልቼሻለሁ። የት እና ከማን ጋር እንደነበርኩ ብታውቂ ደግሞ ትታረቅኛለሽ። እኔ እኮ ስልክሽ አልሰራም ሲለኝ ምን ያክል እንደተጨነቅኩኝ ይቅርታ። መደወል ትዝ አላለኝም ነበር። ለምን? ያው የአዲስ ፍቅር ነገር ማለት፣ ከናሆም ጋር ነበርሽ። በቃ ፍቅራችንን ተገላለጽን። አብረን ያደርና እኔ አላምንሽም ሁሉም ነገር ቅጽበታዊ ነበር። እንኳን ደስ ያላችሁ። ለእናንተ ደስ ብሎኛል። ዛሬ ምሳ ነው፣ በዛውም ቤቱ ልናየው ነው። ናሆምና እምሩ አዲስ ሕይወት ጀመሩ። እምሩ ለናሆም እንደምታፈቅረው ነገረችው። ናሆምን በጣም ደስ አለው። ኪራንና ጽናትን ሊያስታርቋቸውም እየሞከሩ ነው። ይታረቃሉ ብለን ተስፋ እናደርጋለን። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ እንደተለመደው ጽናት ድራማ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ተወደዳችሁት ቪዲዮውን እስከ መጨረሻው ድረስ አይታችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ታበረታቱ ይዘንድ በአክብሮት እጠይቃለሁ፣ ውድ ቤተሰቦቼ። ዛሬ እምሩ እና ናሆም በጣም ደስታቸው የደስታቸው ቀን ፍቅራቸውን የገለጹበት ቀን ሆኖ ተገኝቷል። እምሩ ለናሆም እንደምታፈቅረው ነገረችው። ናሆምም በጣም ደስ አለው። አብረውም መኖር ጀመሩ። እምሩም ደስተኛ እንደሆነች ነገረችው። ኪራና ጽናትም እምሩ ወታ ከቤት ወታምን ስለቀረች ስላልነገረቻቸው በጣም ተጨናንቀው ነበር። የት ሄደ ይሆን አገስቷ ገ ሄደ ይሆን እያሉ እየተጨናነቁም ነበረ እሷ ግን ተእምሩ፣ ተኪራ፣ ተናሆም ጋር ፍቅራቸውን እየተገላለጹ ነበረ። እንደዚህም እያሉ ኪራና ጽናት እዛው እያወሩ ባሉበት ሶፋ ላይ ጋደም ብለው እያለ እንቅልፍ ይዟቸው ይሄዳል። ከዛም ጽናት ተኝታ እንዳለ ኪራ ይነሳና ጽናትን እያየ ወይ ጽናት፣ እንደው ምን አድርጌሽ ይሆን እንዲያው ምን ይሆን እንደዚህ የሚቀያይርሽ እንዲክፉ እንዳልሆንሽ የማውቃለሁ፣ ነገር ግን ምን እንደዚህ እንደሚቀያየርሽ አላውቅም እያለ ውስጡን እየጠየቀ ተነስቶ ይሄዳል። ከዛም ጽናት ተኝታ ብቻዋን ተኝታ ነበር። ሄኖክ ይመጣል። ሄኖክ ይመጣና የአያትና ጭንቅላቷን እራሷን ዳበስ ዳበስ እያደረገ ሲላት፣ ጽናት ድንግጥ ብላ ትነሳለች። ከዛም ሄኖክ እንዲህ ምንድነው እንደ ፌንጣ የሚያዘልልሽ ብሎ ይላታል። ጽናትም በጣም ድንግጥ ብላ ተነስታ እያለ ማና አንተ ኪራስ፣ ቆይ ምናምን ትለዋለች ሄኖክም መብራሹ ያደርሽ ዋንቻ አይደልሽ እንዴ እኔ ምን አቀልሻለሁ ይላታል እንግዲህ እንደዛም ሲላት ወይኔ ምግብ ሳልሰራለት ሰዓቱ ምረፈደብኝ ትልና ብድግትልና ምግብ ልሰራ ትሄዳለች እሷ ትሄዳለች ምሩ ኬላ ተመልሶ ይመጣል እዛው ተኝታን ያለችው ብሎ ተመልሶ ይመጣል ነገር ግን ጽናት ተነስታ ሄዳለች በዛ ቦታ ላይ ያለው ሄኖክ ነበረ ሄኖክን ጽናትስ ይለዋል እንደዛም ሲለው አሁን ወጣች ብሎ ይለዋል። እሺ በቃ ይልና ኪራ ይመለሳል። ሄኖክም እሷ ኪራ እሱ ጽናት ይሉኛል ዲ አብረው እያደሩ ፍቅራቸውን አልጨረሱም እንዲህ እያለ ራሱን ሲጠይቅ ነበረ። እንደዛም እያለ ይነሳና ይሄዳል። እንግዲህ እምሩና ናሆምም አዲስ ህይወት በጀመሩበት ሰዓት እንግዲህ ዛሬ የሚጣፍጥ ምግብ ሰርቼ አበላታለሁ እያለ ኩሽና ውስጥ ጉድጉድ እያለ ነበረ ሽንኩርት እየከተፈ አይኑን በሽንኩርት እያስለቀሰው ነበረ። እንግዲህ በዛን ሰዓት እምሩ ትመጣለች። እምሩ ትመጣና እየተገረመችበት እንዲሁ ምን እየሰራ ነው? ሽንኩርቱንስ በምንድን ነው የምትጎራረደው? እያለች እያሾፈችበት ስትስቅበት ነበር። ናሆምም እንዲ ለአንቺ ብዬ ይጣፍጣታል ላይ ጣፍጣትም እያልኩ እየሰራው አንቺ ግን እንደዚህ ብለሽ ታሾፊብኛለሽ አይደለም እያለ ሚላታል ለማንኛውም ስልኬን የት ነው ያደረከው? ማታ ምግቡን ምን እኔ ነኝ የምሰራው? እንደዚህ መነጽርህን አድርገህ የሰራኸው ምግብ መነጽርህን ስታወጣው እንዳይበላሽ እያለች እያሾፈችበት፣ እሺ የትናንትና ማታ ስልኬን የት ነው ያደረከው ብላ ስትጠይቆ ነበረ። ስልኳንም ደግሞ ሶፋው ላይ እንዳደረገችው ይነግራታል። ከዛም ትሄድና ነጽናት፣ ሳይጨነቁ አይቀሩም ነጽናት ጋር ደውል ብላ ነበር ስልኳን የፈለገችበት ምክንያት። ስልኳን ልትፈልግ ትሄዳለች። በዛውም ስልኳን ይዛ ድንገት የተናይናት ጽናት ጋር ያናይናት ጽናት ጋር ስናያት በጣም ትደነግጥና፣ ጽናት እንግዲህ በጣም ድንግጥ ትልና፣ እኔ ተጣልቼሻለሁ ትላታለች። ለምን ትንሽ ቆይተሽ ደግሞ ደስተኛ ስለተናገርሽ አሁን ትደስቻለሽ ትላታለች። ምንድነው ምን ተገኝቶ ነው ብላ ትላታለች። ጽናትም እምሩም ደግሞ ከናሆም ጋር እንዳው እንደቆዩ ፍቅራቸውንም እንድትገላለጹ በጣምም ደስተኛ እንደሆነች ትነግራታለች በጣም ትደስታለች እቅፍ ታደርጋት እና በጣም ትደስታለች ኪራም በዛ አጋጣሚ እናሆም ጋ ይሄዳል እናሆም ቤት ውስጥ ቁጭ ብሎ ነበረ ልክ ገና ኪራን ሲየው ብድግ ብሎ ይቆምና እናሆም ዝም ብለህ እቀፈኝ ብሎ ይለዋል እናሆምም እንዲህ ምን ኪራም ምን ተገኝቶ ነው ምንድን ነው ለምንድን ነው ምናምን እያለች ስትጠይቅ ለምንድን ነው ብለህማ ትጠይቀኝ ቀፈኝ ይለዋል። ከሰን እቅፍ ያደርገዋል። ለዘመን ስጠብቀው የነበረው ፍቅሬ ዛሬ ተገልጾልኛል፣ እምሩ ከኔ ጋ ነው ያለችው ያደረችውም ከኔ ጋ ነው ብሎ ይነግረዋል ለኪራ። ኪራን በጣም ይገረማል። እኔ አላምንም፣ ለካስ ለዛ ነው ፊትህ እንደ ፀሐይ የሚያበራው። እኔ ኮ በሩቁ ሳይክ አንድ ሻ ሆነ ፍንድሽ ድሽ ብለክ እንደዚህ ፊትህ እያበራ ሳይክ ሄማ ነገር አለ ብዬ ተጠራጥሬ ነበር። ዋው ዋው ዋው፣ ይመችክ እያለ እንግዲህ እሱም ደስታውን እየገለጸለት ነበረ። በዚህም አጋጣሚ ማነች ሄኖክ አሴት በር ላይ ነበረች። ይሄዳል አሴት ጋ አሴት ጋ ሄዶ አንዳንድ ነገሮችን እያወራ ያለ ታሴት ጋ በሚጠይቃት ጥያቄና በትመመልስለት መልስ ምክንያት ተለውጠሻል ብሎ ይላታል። እሷም ደግሞ እድሜ ላንተ ብላ ትለዋለች። እሱም ደግሞ እንግዲህ አንዳንድ ሁለት አንድ ሁለት እየተባባሉ አንቺ እኮ አንድ ቀን ፍቅረኛዬ ብለሽኝ አታውቂም፣ ሁሌ ወንድሜ ዘመዴ ከማለት ውጪ ምን አድርገሽልኝ ታውቂያለሽ ብሎ ይላታል። እንደዚህም ሲላት እሷም እንግዲህ ያለውን ከዚህ ፊት ያደረሰባትን በደል እያለች ስትናገር፣ እሱም እንግዲህ አባቶች ተትምህርት ያስቀርቶኛል፣ አስደብድቦኛል እያለም ሲላት በአባቴ የማትምጣብኝ ስለ አባቴ አታወራ እያለች ስለ አባቷ እንግዲህ አባቷን በጣም ስለምትወደው ስለ አባቷ ያላትን ነገር ከአባአባቷ ጋር እንዲመጡባት አትፈልግም። ስለ አባቴ እንዳታወራ እያለች ስትል የኔ ጽናት ተቧጭሬ ስገባ እንባዋን ስታረግፍ የነበረው እያለም እንደዛ እያሉ አንድ ሁለት አንድ ሁለት ሲሉ ትልቅ ደረጃ ላይ ደርሰው እንግዲህ በጥፊ ብለው ትሄዳለች። በዛም አጋጣሚ ጽናት ሄኖክን አሴት በጥፊ ብላው ስትሄድ ጽናት በሩን ከፍታ ስትገባ ይገጣጠማሉ። ጽናትን በጣም ትደነግጥና እንዲህ ምንድን ነው? ምንድነው የተፈጠረው? ምንድን ነው ብላ ግራ ገብቷት ወደ ሰኒጋ ትሄዳለች። ሰኒጋም ትሄድና ሄኖ ከመጣ ጀምሮ አሴት በጣም ተቀይራለች፣ በጥፊም ብለው ስትሄድ አየው ምናምን ብላ ትላታለች። ሰኒም እንግዲህ እንዲህ ይህን ልጁ የመጣው በቅርብ ነው። ገና ተመምጣቱ፣ ምን መች የተገባብተው ነው ደግሞ አሁን በጥፊ የምትመተው? እውነት እርግጠኛ ነች ምናምን ብላ ትጠይቃታለች። አዎ አይቻታለሁ፣ በጥፊ ስትመተው አይቻታለሁ። እኔማ ውስጤን እንድጠራጠር አድርጎኛል፣ ምናምን እያለች ስትልም ነበረ። ለኪራ በጣም ነው የፈራሁለት። ኪራን ብቻ እንዳትጎደው፣ እኔ ኪራንና አባቴን ሲጎዱ ማየት አልፈልግም፣ እያለች ስትልም ነበረ። ሰኒም እንግዲህ አይ እንግዲህ አንቺ የደረሰብሽ ነገር እየሆነብሽ ያለው ነገር ውስጥሽ ተጠራጣሪ ሆኖ እንዲቀር አድርጎሻል። አለ ለማንኛውም አይዞሽ፣ ፍቅር እኮ በጣም ከባድ ነው እያለች እንግዲህ ሰኒም እኔ ፍቅር የሚመስለኝ ማንነቴን የሚወስድብኝ ደስታዬን የሚቀማኝ ሳቄን ሁሉ የሚቀማኝ ሁለ ነገር የሚቀማኝ መስሎን የሚታየኝ እኔ እኮ ቀለበት ያደረግኩትም በራሴው ራሴው ገዝቼ ነው ፍቅረኛ አላት ብሎ ማንም ሰው እንዳይጠጋኝ ለዛ ብዬ ነው እያለች ትላታለች። ማነች ጽናትም እንግዲህ አዎ ትክክል ነች፣ ፍቅር በጣም ይጎዳል። እኔንም የጎዳኝ ፍቅር ነው። ለሰው ብዬ እየተጎዳህ ነው እያለችም ስትላትም ነበረ። እንግዲህ እምሩ ማነች ጽናት ለሰኒ በጣም መልካም ጓደኛ የምትወዳት የምታከብራት ታማኝ እንደሆነችም በዚሁ አጋጣሚ ገልጽ አላታለች። እንዲህም እያሉ እስቲ አሁን በቃ ሳይረፍድብን እምሩ ጋር እንሄድ፣ ደግሞ ዛሬ በመጀመሪያቸው ቀን አዲሱ ቤታቸውን ደስታዋን እንዳናጠፋባት እስቲ እንሄድ ብለው ተነስተው ይሄዳሉ። እንደዛም ተነስተው እየሄዱ እያለ አንድ ላይ ተሰብስበው ሲጫወቱ ነበር። እየተጫወቱም እያለ እንግዲህ ኪራ በጣም ይቀናል። በጣም ቀምቶ እናንተማ በቃ ታስቀናላችሁ ምናምን ሲላቸው ነበረ። እንደዛም ሲላቸው አሴትም እምሩም አሴትም እምሩም ሁሉም ጽናትም ኪራ ሲመክሩት ነበረ። ለምን ለምን ታስቀናለ? እኔማለሁ ቆሜ ቆሜ የቀረው ምናምን እያለ ሲል ነበረ። አንተማ ቁም ቀራ አይደልክም፣ ለምን ለአንተ ያለችው አንዷን ፈልግህ ያዝ እንጂ እያሉ ሲሉትም ነበረ። አሴትም እንግዲህ ያንተን ልቤ ጎዳች መልሳ የምታድስልክም ልትኖር ትችላለህ፣ አይዞክ እያለችም ስትለው ነበረ። በዚሁም አጋጣሚ እሺ፣ አሁን ሰዓቱም ሄዷል፣ አስራ ሁለት ሰዓት ተምሽቶ፣ አስራ ሁለት ሰዓት ሆኗል፣ ተነስተን እንሄድ እያለች ስትል ነበር። እምሩ ማነች ሰኒ፣ እምሩና ናሆም ደግሞ ዛሬማ አትሄዱም እዚሁ ነው የምታድሩት፣ እደሩ ሲሏቸውም ነበረ። ሰኒ ቤቴን ጥዬ አላድርም ስትል ነበረ። አሴትም ደግሞ እኔም እዚህ ቤት አላጣብብም፣ እናንተን አላጣብብም መሄድ አለብኝ ስትል፣ በቃ እንደዛ ተሆነ ሰኒ ምን ትላታለች? ነ የተኔ ጋ እንሄድ፣ ለምን እኔ ቤት አናድርም? ትላትና አሴትን ይዛት ትወጣለች። እምሩና ናሆም፣ ኪራና ጽናት እዛው ያድራሉ። እንደዛውም እያድረው አንዳንድ ጭቅጭቆችን ሲነጋገሩም ነበር። በዛም አጋጣሚ ኪራ ተናዶ ይወጣል። ኪራም ተናዶ ሲወጣ ናሆም አጠገቡ ሄዶ አንዳንድ ነገሮችን ሲመክረው ነበረ። ለጽናትም እምሩ እንደዚሁ አንዳንድ ነገሮችን ሲነግሯት ሲመካከሩም ነበረ። ነገር ግን ኪራ ጽናትን በጣም እንደሚያፈቅራት ለናሆም ሲነግረው ነበር። ናሆምም ደግሞ አይዞ እሷም እንዳልጠላችው ኪራን እንደማትጠላው የሆነ ችግር ገጥሟት እንደሆነ ለሱም ሲነግረው ነበረ ነገር ግን ኪራም እን ችግር ቢፈጠር የሆነኝ አጣብቂኝ ነገር ውስጥ ብትሆን ለምን ለእኔ አትነግረኝም? እኔ እኮ ነገሩን እፈታዋለሁ እያለም ሲል ነበረ። እስኪ መጨረሻውን እንግዲህ ነገሩ ተፈቶ ጽናትና ኪራ አንድ ላይ ታርቀው ይኖራሉ የሚል ተስፋ ይኖረናል። ውድ ቤተሰቦቼ፣ ለዛሬ እጀላችሁ የመጣሁት ይህንን ይመስላል። በሌላ ቪዲዮ የምንገናኝ። ሰላም ሁኑልኝ። አመሰግናለሁ። ባይ ባይ።